እንደው በእግሩ አገኛ ለምን አያስተላልፉ? ምንም በኦሮምኛ ማን ነው? በአማርኛ እየተናገርኩኝ የተወደዳችሁና የተከበራችሁ ሁሉ ቤተሰቦቼ፣ እንደ አየነው እንግዲህ ቤታቸው መጥቻ አለው። በድንገት ያገኟቸው እናቴን ተከትዬ ቤታቸው መጥቻ አለው። ነገር ግን ደግሞ ባየሁት ነገር በአንዳንድ በኩል ደስ ብሎኛል ምክንያቱም ሁለተኛ ላይ የተሰጣቸው ቤት አላቸው። ሁለተኛ ነገር ደግሞ ቢያንስ ቢያንስ እንደው ወድ ቢርቦ እንኳን የሚያርፉበት ነገር አላቸው። የባለቤታቸው ሕመም የእሳቸው በልመና ሕይወት ውስጥ እንግዲህ ብዙ መከራ ማለት ብዙ ነገር አለ እና በዛ ውስጥ ማለፋቸው ሱሱ ነገር ያሳዝናል። ግን ዞሮ ዞሮ ፍቅራቸው ደስ ይላል። በጣም ደስ ይላል። መማር ያለብን ነገር ነው። እና እስቲ ቤቱን ዞር ዞር ብዬ ላሳያችሁ፣ ቤቱን ላሳያችሁ፣ የተወደዳችሁ ውድ ቤተሰቦቻችን ላሳያችሁ። በጣም ጥቃቅን ነገሮች ነው የሚያስፈልጋቸው ማለት፣ ቤታቸው መብራት የለውም አንድ አምፖል ግርግዳ ያለች እሷ አለች። እንግዲህ እኔ ውስጥ ለማንኛውም አንድ ላይ ብናይ ይሻል። አሁን እርስዎ እንግዲህ እንደ ሰው ይጨነቃሉ፣ እንደ ሰው የተሻለ ነገር ይፈልጋሉ። እና እንደው ሲጸልዩ ምን ብሎ ነው የሚጸልዩት? ከአገሩ አህማረኝ ሰላም አርግልኝ ሰላም አርግልኝ። በሽታ ተያዘው እግዚአብሔር ፈውስልኝ እግዚአብሔር ፈውስኝ። ታሰረ የታሰረውን ፍታልኝ ፍታልኝ። ምን አለው ብቻ ያንጥልዩ ሲጸልዩ ለሁሉም ይጸልያሉ። ለተቸገረው ለሁሉ ይጸልያሉ። እተኮ ያጠልያለሁ አገር ወጥልያለሁ ብቻ ያልጥልኝ ግን አሁን እንደው ማለት እኔ ማለት የፈለግኩት ነገር እናቶች ላይማሩ ይችላሉ። በጣም ብዙ ልጆች እነሱ ልጆቻቸውን እያስተማሩ እነሱ አይማሩም። ለምን ልጆቻቸው እንዲማሩ ያደርጋሉ? የኢትዮጵያ እናቶች ለራሳቸው ሞተው ልጆቻቸውን ያኖራሉ። እናቴ እርስ ባለመማሩ አይደለም ግን፣ የእናንተ እግዚአብሔርን የምታመሰግኑበት የምትጸልዩበት መንገድ እግዚአብሔር የሚሰማው እሱን ነው ኢትዮጵያን ዛሬ በእጆቹ አቅፎ የያዘው እግዚአብሔር በምን እንደሆነ ያውቃሉ? በእናንተ ጸሎት ነው። የምር እናቴ በእናንተ ፍቅር ነው። አሁን እርስዎ ለባለቤቶት ያሉትን ፍቅር እኮ አሁኑ ወጣት እኮ ለሚስቱ የለውም። ለባሏ ሚስት ለባሏ ባለ ሚስቱ የለውም እኮ ውሸት ኑሮ እኮ ነው የሚኖረው። ይሄ በረከት ይሄ ረዴት እናንተ ቤት ነው ያለው እናቴ። እና ሲጸልዩ እንዳይረሱኛ እኔ አይ በቅርበት በቅርበት እኔም በቅርበት ያሰብ ልጄን ይጠብቅልኝ በሉ። ሁላችሁም ብያላችሁበት እንግዲህ ያያችሁትን የሰማችሁትን ለበረከት እያደረገላችሁ አውቃለሁ በየአቅጣጫው ተቸገረን፣ በየአቅጣጫው የሚወራው ሮሮ ነው። ነገር ግን ደግሞ ስላላችሁ ካላችሁ ስጡ፣ ስላላችሁ ነው የምትሰጡት። እግዚአብሔር ጤናውን፣ እድሜውን፣ ግርማ ሞገስን ይስጣችሁ። በያላችሁበት በስራችሁ፣ በሁሉም ነገር እግዚአብሔር ሁሉንም ነገር ያስተካክልላችሁ። ከልቤ ነው መመርቃችሁ። እወዳችኋለሁ፣ አከብራችኋለሁ። እስኪ አማክሮታለሁ። የሆነ ነገር ስልከውትን ይሰጡኛል እንደው አሁን ቅን ምሳ የተሰኝ ፕሮግራም እየሰራው ነው እና እ ከጀርባ የምታያቸው ህጻናቶች በጣም የሚያሳዝን ታሪክ አለ። ታሪኩን ልክሉታል ይረታል። እና አንዳንድ ሲጨነቁ የማይበሉበት እና እናወራ ና እንደው እየመጣ እንድትወስደው

ነው በአማርኛ እየተናገርኩኝ ግራስ አጋባሁት ነበር። እርሶ መሞትም ስላለ እንደው እስኪ በጉራጌኛ መልዕክት ያስተላልፉ። እርሶ ማገዝ የሚችል እኮ ጉራጌ ሀብታም አለ። እስኪ አስተላልፉ፣ እንደው የምር እውነት እዚህ እያዩ ሚ ሚ ሚ

አረጉራጌኛ ምርቃት ረዥም ነው። አረ መስማት ነበረ። አሚን ብያለሁ እንግዲህ። አሚን እናቴ፣ እግዚአብሔር ጸጋ ይስጥልን። የምር እኔ የቀናውበት ፍቅር ነው። ይህ ፍቅር የገባ ፍቅር ነው። ይህን ያልሳቸው ታመው ብዙ ነገር እያስፈለጋቸው ከበረንዳ ጀምሮ ከዛች ከተወጠረች ሸራ ከሸራም በፊት ዝናብ እየዘነበ ፀሐዩ እየመታ ከአማኔ ከወጣችሁ በኋላ ጎርጎሪዎ ስር ብዙ ነገር አሳልፋቸዋል። በዛ ጊዜ አረ በቃኝ እዮ የዮብ ሚስት እንኳን ማለት ነው በመጽሐፍ ቅዱስ ታሪክ ውስጥ እናቴ የዮብ ሚስት እንኳን ምን አድርጋለች? ምን አለ እግዚአብሔርን ሰድበህ ብትሞት ብላለች። አንቺ ከሰነፎቹ እንዳንዱ ሆንሽን? ያላት ዮብ የዛኔ ማለት ነው። የዮብ ሚስት እንኳን ባሏን ለመግዳት ሞክራለች። እርሶ ግን ትልቅ እምነት ነው ያሳየው። የእውነት ይሄ የእግዚአብሔር ሰው ከመሆን በላይ ነው። ፈጣሪ በመሃላቸው አለ። እዚህ ቤት ያለ በረከት ሌላ ቦታ የለም። የአማረ ቤት የአማረ ቀለም ያላማረ ብዙ ነገር ሊኖር ይችላል። የምድሬን ነው ሙሉት እናት ፍቅራችሁ ግን የት ነው። እግዚአብሔር በጸጋ በእድሜ ይጠብቃችሁ የልጅ ምርቃት ትቀበላላቸው አለ። እግዚአብሔር በእድሜ በጸጋ ይጠብቃችሁ። እኔ ምንም አልልም። እመቤቴ በቤታችሁ አትጥፋ። እዚህ ጋር እንደተሰቀለች ክርስቶስም እዚህ ጋር አለ፣ ቅዱስ ገብርኤል እዚህ ጋር አለእና እነሱ ነገሮችን ሁሉ ያስተካክላሉ። ይህንን ቤት እንኳን ቤቱ ተገኘ፣ የምር እንኳን ቤቱ ተገኘ፣ ቤቱን እናስተካክላለን። በነገራችን ላይ እዚህ ጋር የፈርኒቸር ባለሙያዎች እኔ ቡኑ ማሽን አለኝ። ሙያው ያላችሁ ሰዎች ማሽኑን ተጠቅመን ቁምሳጥን፣ ሁሉንም ነገር መስራት እንችላለን። ማሽኖች አሉኝ። ገንዘብና የሚዴፍ መግዛት የምትችሉ አልጋም ያስፈልጋቸዋል፣ እያንዳንዱ ነገር። ስለዚህ መታችሁ በረከቱን መሳተፍ ትችላላችሁ። ባለሙያው የሆናችሁ ሌሎቻችሁ፣ ደግሞ የሚዴፍ መግዛት የምትችሉ የሚዴፍ ግዙ ቤታቸውን በደንብ እናስተካክልላችኋለን። ይህንን ቤት እጅግ በጣም በተዋበ ሰርታችሁ እናንተ እራሳችሁ እኔ ደግሞ አሳያቸዋለሁ። በጣም በተዋበ እጅግ በጣም ደስተኛ የሚሆኑበት ህይወት እንድትሰጡልኝ ባካችሁ። እግዚአብሔር ደግሞ የተሻለ ነገር ያመጣል። አሁን የስጋ ጉዳይ ደስ አለ። እና እኔ ደስ ብሎኛል። እንግዲህ ከዚህ በኋላ ሄደሽ ስጋሽን በሳምንት በቋንቋም ተግባብታችኋል አይደል? ስለዚህ ሄደሽ በደንብ ሶል። በጣም ደስ የሚሉ ቤተሰቦች ናቸው፣ ቅን ናቸው። እና ሌላ ነገርም እናደርጋለን ብለዋል ቪዲዮ ከተለቀቀ በኋላ። ስለዚህ ያደርጋሉ ሌሎች ሰዎች ደግሞ መጥተው ያላችሁበትን ሁኔታ በአንዴ ይቀየራል፣ በአንዴ እና አንቺን በርችሽ፣ ትምህርትሽን ተማሪ እንዳይከፋሽ። ቅድም እንደዛ ስታለግሽ በምንም ተአምር አላስቻለኝ። ደስ ብሎኛል። እንኳን ደስ አለሽ! እነሱ ደግሞ ደስ ይበላችሁ። ፍቅራቸው ራሱ እግዚአብሔር፣ እኔ ፍቅራቸው ከውስጥ ያልጠም፣ የምር እንደዚህ አብሮ ማርጀትና አብሮ መፈቃቀር እንዴ፣ በጣም ነው። ይገርማል። በጣም በጣም እንዲህ ሰው አንድን እግዚአብሔርን በጣም እኮ የሚገርምሽ ነገር በዚህ ጊዜ ማለት ነው። አይደለም እላይሽ ላይ እየተቀመጥሽ ይቅርና ትንሽ ጥፋት ቢያጠፋ እሱ ልችል ነው በምንድነው ምናምን የሚል እንደት ነው ያለው እና እሱ በአሁን ዘመን ነው። የእነሱ ጊዜ ደግሞ በጣም እንትን በቃ ሁሉም የሚከባበርበት ጊዜ ስለሚለያይ በቃ እነሱ እነሱን ትቼ መቆዶን ያላስገባም። ከፈለገ አብረውን ይሞታሉ እንጂ አብረውን ይውሰዱን እንጂ ምን አልፈልግም። አይ ፍቅራቸው የሚገርም ነው። አንደኛ ነው ፍቅራቸው እያየሁት ሞቆዶኒያ ገብቶ እኔ ለአንድ ቀንም አላድርም። ወይ ፍቅራቸው በጣም የሚገርም በጣም ደስ ይላል። እና ከዚህ ቤተሰብ ራሱ ምን ማለት መገኘት ደስ ይላል፣ የምር እስከ መጨረሻ ወረብ በለው እስከ መጨረሻው። አይ ችግር የለውም እስከ መጨረሻው ያጽናቸው። አዎ ኧረ እግዚአብሔር ምን ይበል ዋናው ነገር የሰው ልጅ አንድዬ ፍጻሜያችሁን ያሳምርላችሁ። እናንተን ታደርጋላችሁ። ይሄ ጊዜ ያልፋል፣ የማያልፍ ጊዜ የለም። እግዚአብሔር ነገሮችን በጥሩ ያደርጋል። እና ለማንኛውም ዋናው ነገር ፍቅር ነው፣ ዋናው ነገር ሰላም ነው። እና እግዚአብሔር ፍቅራቸውን እስከ መጨረሻው ያደርግላችሁ እሺ። በጣም ነው የማመሰግነው ስለረዳችሁን፣ ከጎኔ ስለሆናችሁ። እኔ ሁሉም ለራሱ ነው ባይዘው፣ በረከት ለማግኘት አይደል? አዎ፣ በረከት ለማግኘት ነው። በቃ እና እግዚአብሔር ይመስገን። ያው እንግዲህ ወደ ቤተሰቦቻችን የዛሬ የቅን ምሳችንን ገዝተን እየገባን ነው። ዛሬ ሆቴል ላይ መገባበዝ የለም። ቤተሰብ አግኝተናል በድንገት ስለዚህ፣ ለእናታችን አስቤዛ ይዘን እየሄድን ነው ማለት ነው። እኔና ጨዋነሽ ትባላለች፣ በነገራችን ላይ እዚህ አስቤዛ ገዝተን እየሄድን ነው። በዚህ አጋጣሚ ደግሞ አደራ ምንድን ነው፣ መታችሁ ሶል ስጋ ቤት መታችሁ የአደራ እያስቀመጣችሁ ቢያንስ አንድ ኪሎ እያስቀመጣችሁ ይሄዱ። እነሱም ቃል ገብተውልናል እስከ መጨረሻው ድረስ በሳምንት አንድ ቀን የምትፈልገውን ያህል መታት ውሰድ ብለው ቃል ገብተውልናል። ስለዚህ ከልብ እናመሰግናለን። ሶል ስጋ ቤት በ49 ነው የሚገኘው እና በዚህ አጋጣሚ ቤተሰቦቻችን እንድትጠቀሙ ከወዲሁ እናሳስባለን። ቅን ቤተሰብ ናቸው። እጅግ በጣም እናመሰግናለን። በዚህ አጋጣሚ ሰውል ስጋ ቤት ሁላችሁም በያላችሁበት እንወዳችኋለን። እንዲሁም ደግሞ በፈርኒቸር እነሱ ቤታቸውን የሚያስፈልገውን ነገር ለማድረግ ከኛ ጋር እንግዲህ ይህንን በረከት የምትካፈሉ ማስታወቂያችሁን እስከ መጨረሻው ድረስ እንደምሰራላችሁ ቃል ገባላችኋለሁ ማለት ነው። ይህም ቤተሰብ አስደስቱልኝ። ስለዚህ ማስታወቂያችሁን ደግሞ እኔ እሰራላችኋለሁ። ወዳችኋል። ከስር ባለው በ0926797557 ቅድም ሳን ደውላችሁ ሀሳብ አስተያየት በመስጠት ሁሉንም ነገር መጠየቅና መረዳት ትችላላችሁ። የባለታሪኮቹን የባንክ አካውንት እናስቀምጣለን። እስቶ ምናምን አላችሁ ነው የምታበስሉበት? በምንድን ነው የምታበስሉት? በከሰል በከሰል ነው የምታበስሉት። ከሰል መግዛት እንደው ከባድ አይደለም። ምን ነሆነ? ስለዚህ መብራት አሁን የአምፖልና አምፖልም የለም። አንድ አምፖል እዚህ ግድግዳ ላይ ተንጠለጠለች፣ ሳሎን ቤት አይቻለሁ። ከእሷ ውጭ ሌላ አምፖል የለም። እና መብራት ይከፍላሉ? አይ በፊት ክፍል ነበር በፊት አሁን፣ ሶስት አራት ቀን ሆነ ውሃ መብራቱ እነሱ ላያ ሰዎችእ ዮ ወጦእመብራቱ በዚህ አጋጣሚ እናመሰግልነ ራስነውይ የፕሮግራም ዋና ሀሳብ ነው እና ቅንነት ለራስ ነው እና ሁላችሁንም ከልብ እናመሰግናለን። የምትችሉት አግዟቸው። ህይወታቸው እንዲቀየር እናግዝ። ስራ ለሌለው ስራ ስትን በተለይ እንደዚህ ያሉ እኔ እጅግ በጣም እንግዲህ ባለፈውም በልመናተ ስራ የምትተዳደር እህቴ ድሬዷ ላይ የተሰራው ፕሮግራም ማለት ነው። አንድ እህቴ ከውጭ ባገዘቻቸው ስራ ጀምራለች ማለት ነው። እናትና ልጅ ለአስራ አምስት ዓመታት ልጇን በኤች አይ ቪ በሽታ ተይዛ ያሳደገችዋ እናት ታግዛለች። ሻይ ቡና እንድትጀምር አድርገን ስራ ጀምራለች ማለት ነው። እኔ እዛ መሄድ ስላልቻልኩኝ ነው፣ በቅርቡ ቪዲዮ የምሰራላችሁ ይሆናል። እስከዛ ድረስ እንግዲህ ስራ ጀምራለች እህታችን። የቤት ኪራይ ነው አሁን የሚቀራት፣ ግን ስራ እየሰራች ነው። ቦታ ማግኝታ ወረዲ ከልመና ስራ ወታ ስራ እየሰራች ነው ማለት ነው። ድሬዳዋ ላይ የሰራናት ቪዲዮ ማለት ነው። እዚህ ደግሞ በተለይ ጨዋነች እንግዲህ በጣም ታዛዥ ቅነች እና እናቷ አርፋ በዚህ በስተርጅና አርፋ እረፍት አድርጋ ባላቸውን እንዲንከባከቡ አድርገን ከዛ ደግሞ እሱ አስራ አንድ ጀምር እንድናደርግ ከወዲሁ ነው የምጠይቀው ቤተሰብ እሺ የዛሬው የቅድምሳችን እንግዲህ ሸክፍ አድርገን ይዘን እየገባ ነው ጨዋነሽ ምን ትላለሽ ወይ ወይኔ ቃል የገባውን ስጋ ሊደፋ ነው ቃል የገባውን ስጋ ሊደፋ ነው ላይክ ሼር አድርጉ አዎ ሰዎች ጋር አድርሱ እሱም ትልቅ እርዳታ ነው የፋዘር ስጋ ሊደፋ ነበረ እና እንግዲህ የተወደዳችሁ ውድ ቤተሰቦች ጨዋነሽ ደስ አለሽ አ ደስ ብሎኛል። ቅድም እያለቀስሽ ነበር። እናንተም ደስ ይበላችሁ። አሜን። ተመልሰን ቅድም እንግዲህ ተሰናብተን እንሄድ ነው። አሁን ደግሞ እንደምንመለስ አያውቁም በነገራችን ላይ እነ ማዘር። ስለዚህ ሸክፈን እየተመለሰን ነው ሸክፈን እየተመለሰን ነው። እንወዳችኋለን፣ እጅግ በጣም እናከብራችኋለን። ዋ አንተ ፎቁ እንደ እኔ ስድስተኛ ላይ ቢሆን ማለት ነው። እዚህ ፎቁ እንደ እኔ ስድስተኛ እንዲቀርብልኝ ነው የፈለግኩት፣ እንዲቀርብልኝ ነው ፎቁ የናፈኩት ማለት ነው እና ይህን ይመስላል እንግዲህ የዛሬ የቅን ምሳ ፕሮግራማችን ይህን ይመስላል። ቅን እንሆን እኛ ኢትዮጵያውያንን ምሳ መብላት ከማይችሉት ጋር ምሳ እንብላ። ቅን ፕሮግራም ላይ ደግሞ ድንገት የምናገኛቸውን የሰዎቻችንን ወደ እናንተ እንጋብዛለን። እናንተ ካላችሁበት ረድኤት በረከት ማግኘት ትችላላችሁ። እኔ ለመጨረሻ እስከ መጨረሻ ድረስ በፍቅራችሁ ቀን ይቻለሁ የምር አባቴ እንደው እንደው እኔ እኔ በጣም ቀንቻለሁ። በጣም አስተማሪ ፍቅር ነው ያላችሁ። እመቤቴ ከጎናችሁ ትሁን። ዛሬ ብቻ አይደለም ዛሬ በዚህ ሁኔታ ነው ቁጭ ብለን ያወራነው። በተሻለ ደግሞ መተን ሁሉን ነገር አስተካክለንላችሁ ጥሩ በጥሩ ሁኔታ ደግሞ ቁጭ ብለን የምናወራ ያድርገን። ነገ ሌላ ቀን ነው አይደለም። ምን ይታየዋል እስኪ በልቦ እግዚአብሔር ይስጣችሁ። እግዚአብሔር ያቆያችሁ። አሚን። ቅዱስ ሚካኤል ሊቀ መልአኩ በቀንና በማሳ ይጠብቃችሁ። አሜን። አዎ፣ የእኔ እድሜ ይስጣችሁ። አሜን። የእኔ እድሜ ይስጣችሁ። አሜን። ጌታ ኢትዮጵያ ሰላም ትሁንልኝ። አሜን። ኢትዮጵያ ሰላም ትሁንልኝ። አሜን። አገሩም ደህና ይሁን። አሜን። አዎ ሁሉም ይደግ። አሜን። አዎ፣ ጌታ ያሳደገው። አሜን። ጌታ ፍቅር ይስጠን። አሜን። ኢትዮጵያ ሰላም ይሁን። አሜን። ጠላታችን ይውደም። እግዚአብሔር ያውድሞ። በረከት እግዚአብሔር ክብር ብዬ መርቃለሁ። አሚን እንደ በረከቱ የደረብን እድሜ ትልቅ ጸጋ ነው። እግዚአብሔር የእርሶን እድሜ ሰጥቶ ባርኮ ቅድሶ፣ ከመንገላታት እርሶ ባለጸጋ ነዎት። ለምን እንደሆነ ያውቃሉ። እሳቸው በፍቅር ተንከባክበው እንደገንዘብ ሰው ከገንዘብ በላይ ነው። አባቴ እና ባለቤቶት ጠንካራ ልብ ያላቸው በጣም እጅግ ልዩ እናት ናቸው። እኔ እሱን ነገር ማየች ያለው በዚህ በዛሬው ዕለት ብቻ ማለት ነው። እና ስለዚህ እግዚአብሔር አምላክ ትልቅ ባለጸጋ አድርገውታል። እሳቸው በኖራቸው ፍቅራቸው አለመንሸራተቱ፣ በፍቅር እስከ ዛሬ መቆየታችሁ ራሱ ትልቅ ነገር ነው። ፍቅራችሁን ለዓለም ይስጥ። አሚን። አይደለ እግዚአብሔር ባላችሁበት ይጠብቃችሁ። የእርስ ምርቃት መጨረሻ ይሆና መርቁን የመጨረሻ እግዛሃር ያቆይህ። ቅዱስ ሚካኤል ሊቀ መልአኩ በቀና በማታ ይጠብቁ። አሜን። ፈጣሪ ይጠብቅህ። የምትሄድበት ሁሉ ቦታ ቀኝ ይሁንልህ። አባቴ ፈጣሪ ቅዱስ ሚካኤል ሊቀ መልአኩ የኔ መይስህ የኔ እድሜ ይስጥህ። በረከት አገኝ በረከት ይስጥህ። አዎ፣ ከእኔ የተረፈ ቅዱስ ሚካኤል ይሙላበት። ተመልሰን መተናል። ተመልሰን መተናል። ይኸው ቃል የገባ ነው። በሰበሰ ፍራሹ እንኩሽ ያዙት፣ ይህን ይኸው አበሰበሰው። ችግር የለውም እናቴ፣ ይስተካከላል። እንግዲህ ቅድም እንግዲህ የዛሬ አስቤዛ አሚን ተመልሰን መተናል። ሌላው ነገር ከጨዋነሽ ጋር አገናኝቻለሁ በየሳምንቱ የሳምንቱ ቅዳሜ መተው የፈለጉትን ይሰዱ ብሏል እ ስለዚህ በየሳምንቱ ለአባታችን ስጋ ሄዳ ታመጣለች። እሺ ሁልጊዜ በየሳምንቱ በሚቀጥለው ቅን ምሳችን እስክንገናኝ ድረስ ከዚህ ቤተሰብ ጋር ሆኜ ተሰናበትኳችሁ። የምሳዬን በነገራችን ላይ አካውንቱን ንገሪ ቅን ምሳ። እንግዲህ እንደምታውቁት ምንድን ነው አካውንቱን ትነግርኛለሽ። የመጀመሪያው የመጀመሪያው እንደ ቅን ምሳ እንደ ራሴም ስሜት እናንተ ከሰጣችሁኝ ላይ እናንተ ከምታደረጉን ላይ እናንተ የምትሰጡኝ ምን ስታደረጉ ነው? ሰብስክራይብ ሰብስክራይብ አድርጉ። እናንተ ዩቱቤን ታያላችሁ አይደለም? ሰጣችሁኝ ማለት ነው እናንተ ሼር ስታደርጉ እናንተ ላይክ ስታደርጉ፣ እኔ ከዩቱብ ከማገኘው ክፍያ ይኸው በምችለው በምችለው እንግዲህ ታውቃላችሁ የኔንም እንግዲህ ያለውን ነገር በደንብ ነው የምታውቁት። አንድ ሺህ ሃያ ዘጠኝ አርባ አንድ አርባ ሶስት አርባ ስድስት ስምንት ዛሬ ምሳችሁን የምትፈልጉትን ነገር አድርጉ። ይኸው እኔ የዛሬ የቀን ምሳ ፕሮግራሜን ግዴታ ከእናንተ ጋር ምሳ መብላት አለብኝ። ነገር ደግሞ እናንተ የፈለጋችሁትን ነገር እንደትበሉ እኔ ይኸው የቅን ምሳ ፕሮግራም ግብዣዬ አንድ ሺ ብር ወደ አካውንታችሁ አስገብቻለሁ። እሺ እናቴ፣ አሚን። እንወዳችኋለን። መልካም ቀን፣ በአዲስ እንገናኛለን። እሺ፣ እንወዳችኋለን እናቴ። እሺ በያላችሁበት አለም ዳርቻ ሰላምና ፍቅርን እመኝላችኋለሁ። በተለይ ውድ ኦርቶዶክሲያን ስለምታደርጉት ቅንነት ከልብ እያመሰገንኩኝ ሁላችሁም ኢትዮጵያውያን ሃይማኖት፣ ዘር፣ ጎሳ ሳይለየን በመልካም ነገር በቅንነት አንድንሆን፣ ኢትዮጵያ ለዘላለም የኖረችው በቅንነት ስለሆነ ዛሬ ተስማምተን በፍቅር ከፍ እንድንል። ሁላችሁም በያላችሁበት በቅንነት ምሳ መብላት እናንተ አንድ ቴብል ላይ በጣም እጅግ ብዙ ብር ስታፈሱ ከጎናችሁ ምሳ መብላት የማይችል በጣም ብዙ ማህበረሰብ ወንድም፣ እህት፣ እናት ሁሉም ሰው አለ፣ ወገን አለ። ስለዚህ በቅንነት ምሳችንን ቅን ሆነን በቅን ምሳ እሳቤ ምሳችንን በቅንነት እንብላ። ይህ የቅን ምሳ ፕሮግራማችን መልእክት ነው። ቅንነት ለራስ ነው። በቅንነት ምሳችንን ከበላን የሚራብ የሚጠማ የሚለምን አንድም ሰው አይኖርም። በቅንነት እርስ በእርሳችን ከፍ እንበል። ሀገራችን ኢትዮጵያን እግዚአብሔር ይጠብቃት። ዛሬ እዚህ ተገኝቻለው የዛሬው ፕሮግራማችን የሚመስል ነበረ። በሌላ ፕሮግራም እስክንገናኝ ድረስ ያላችሁበት ዓለም ዳርቻ ሁሉ ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ እ አባቴ አሚን አሚን አሚን አሚን አሚን አሚን አሚን አሜን። እሺ አባቴ፣ እሺ ሰላም፣ ቻው። እሺ ቻው፣ መልካም ጊዜ። ታምሰሻል። ማይኬን መልሽ። ሁሉም ነገር ይስተካከላል። ስለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ። እንግዲህ ብችል በጫኝ በመኪና ራሱ የምትፈልጉት ነገር ጭኜ ማመጣ ደስታዬን አልችለውም። እግዚአብሔር ደግሞ ያደርጋል። ዋናው ነገር በትንሽ ነገር ዛሬ ዛሬን መደሰት ነው። ዛሬን ደስ ካላችሁ ነገ ደግሞ ይቀጥላል። አመስግኑ ወቅ እሺ። በቅርቡ ደግሞ ለሷ ስራ አስጀምረን ከዛ በኋላ እርሶ ደግሞ ቁጭ ብሎ ባለቤቱን ይንከባከባሉ። እሺ፣ በጸሎት ያስቡን ወተናል ተመልሰን አድርሰንላቸው ወተናል። እንግዲህ ይህን ይመስላል የዛሬው የቅን ምሳ ፕሮግራማችን ይህን ይመስላል። የተወደዳችሁ ቤተሰቦች እጅግ በጣም ወዳችኋለሁ፣ እጅግ በጣም አከብራችኋለሁ። ዛሬ በመልካምነት ነገሮችን እንዳስብ ምክንያት ሆናችኋልና ስለዚህ አመሰግናለሁ። ትናንት ህልሜ ላይሳካት ቢጨለም ኑሮ ተስፋ በቆርጥ ኑሮ ዛሬ ላይ እንዲህ አይነት ነገሮችን ደስ ብል የሚያሰኝ ልብን የሚያረካ ነገር አድርጌ መቀጠል አልችልም ነበረ። ለሰዎች እንድተርፍም ጭምር አድርጋችሁኛል። ይህ ቅን ምሳ ፕሮግራሜ እኔ ለሰዎች እንድኖር የሚያደርገኝ ነው እና በዚህ በቅን ምሳ ፕሮግራም ላይ ገዛ ለምታደርጉት ሁሉ ከልብ ነው ማመሰግነው። ቅን ምሳ ፕሮግራምን ስትደግፉ የኔን ህልም ብቻ ሳይሆን ትናንትና የነበረውን ማንነቴን አስረስታችሁ ዛሬ ላይ ትልቅ ምክንያት ሆናችኋልና ደስ ይበላችሁ እያልኩኝ ከልብ አመሰግናለሁ። ብዙ አበዛውባችሁ። ዛሬ በ49 ኮንዶሚኒየም ተገኝቻለው ጉሏችን፣ እንደተመለከታችሁት ነበር። እንግዲህ እችንም እናት ልጃቸውን ስራ ሲዘን የዕለት ዕለት መተዳደሪያቸውን እን እናደርግላቸው ቤታቸውን እናስተካክልላቸው ሽንት ቤት እዛው እንግዲህ አይታችሁታል እና ያለውን ነገር ህይወታቸውን አይታችሁታል። የተጣለ የወደቀ አንዳንዴም ጊዜ ሰው የሰጣቸው እቃ ነው ቤት ውስጥ ያለው የተጣለውም ራሱ እቃ ራሱ ጠረኑ እጅግ በጣም ይከብዳል። ስለዚህ እሱን ነገር እናስተካክል። በተለይ በዚህ በ49 ያላችሁ አርባ ዘጠኞች ኦርቶዶክሲያን፣ ይህ በረከት ለእናንተ ነው። ስለዚህ እዚህ ቤት ውስጥ ያላችሁ፣ እዚህ ፎቅ ላይ ያላችሁ፣ ለሁላችሁም ጥሪ ማቅረብ እፈልጋለሁ። አይዟችሁ በሏቸው። ሰው ነው የሚፈልጉት ከምንም ነገር በላይ ኡራኤል አካባቢ ላይ እጅግ በጣም ሰዎች እንደሚንከባከቧቸው ነግረውኛል። እዚህ ግን ያው ትንሽ ይከብዳል። ማንም ሰው ዞር ብላ አያንንም ይላሉ እና ኡራኤል ሰፈር እንደምናውቀው የፍቅር ሰፈር ነው። ዱስ ኡራኤል ደግሞ ሀያል መልአክ፣ ለሁሉም ተስፋ የሚሆን ሁልጊዜም መጋቢ ነው። ስለዚህ የብርሃናት አለቃ ቅዱስ ኡራኤል ምን ያህል በቦታው ላይ እንዳኮራቸው ሰው እንደሚደግፋቸው ነግረውናል። እና ስለዚህ የመልአኩን በረከት ያላችሁበት እናንተ ይሁን ይደረግ። የዛሬው የቅን ምሳ ፕሮግራማችን ይህን ይመስል ነበረ፣ ውላችን ይህን ይመስል ነበረ። በሚቀጥለው አዲስ ፕሮግራም እንገናኛለን። ስለዚህ ወዳችኋለሁ። መልካም ጊዜ። እንዴ! ሰብስክራይብ አድርግ፣ ሰብስክራይብ ወዴት ምትጠው ሆ ሼር አርግ፣ ላይክ አድርግ። እንዴ እንደዚህ እየሰራን እንግዲህ ሰው ጋር እንድረስ። እሺ ማስታወቂያ ምን እንስራ፣ ቢያንስ በማስታወቂያ ብቻ እኔ ሰዎችን ማገዝ ይችላል። እሱን ብቻ እንዳገኝ፣ እናንተ ደግሞ ሰብስክራይብ በላ ቅሉ ቅሉ ቅሉ